የግጭቶችን መነሻ ማወቅና ችግሮችን በንግግር የመፍታት ልምምድን ካልፈጠርን ለከፋ ችግር እንጋለጣለን ሲሉ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ገለጹ። ጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት አባላት ሰላምና ጸጥታን በተመለከተ ላነሷቸው ጥያቄዎች ማብራሪያም ሰጥተዋል። አማረ ሊቁ የህዝብ ተወካዮች ምክር ቤት ስድስተኛ ዙር አራተኛ ዓመት የሥራ ዘመን 21ኛ መደበኛ ስብሰባውን አካሂዷል። የህዝብ ተወካዮች ምክር ቤት አባላትም ሀገሪቱ ላይ የተከሰቱ ግጭቶች በሰላምና ውይይት ባለመፈታታቸው አሁንም ዜጎችን ለተወሳሰበ ችግሮች መዳረጋቸውን አንስተዋል። በበርካታ የሀገሪቱ አካባቢዎች ዜጎቻችን በአክራሪዎች፣ በታጣቂዎች፣ በጽንፈኛ ኃይሎች በአሰቃቂ ሁኔታ ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊትም ይፈጸምባቸዋል። ክቡር ጠቅላይ ሚኒስትር ይህ ግጭትና የሰላም እጦት ለነጻ የዜጎች እንቅስቃሴ እና ነጻ የሸቀጦች ዝውውር ላይ ሌሎችም ተግባሮች ላይ ከፍተኛ ተጽዕኖ ያሳድራል። ይህንን የሰላም ችግር በዘላቂነት ለመፍታት ምን እየተሰራ ነው? በሀገራችን ዘላቂ ሰላም ለማረጋገጥ እና አገራዊ መግባባትን ለማስፈን የተጀመረውን አገራዊ ምክክር ሂደት አንዱ ሲሆን በተለያዩ የሀገሪቱ አካባቢዎች ደግሞ ህግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንጻር መንግስት ምን እየሰራ ይገኛል? ምን ተጨባጭ ውጤትስ ተገኝቷል? እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። መንግስት ዋነኛ ኃላፊነት ይኖርበት እንጂ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 ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሐዊና በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በየመድረኩ ሰላም ሰላም የምንለው ሰላምን ስለምንፈልግ ነው ያሉት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ መንግስት ከግጭት ይልቅ ለሰላም ትኩረት ሰጥቶ እየሰራ መሆኑን አመላክተዋል። በዚህም ለሰላምና ለድርድር ቅድሚያ በመሰጠቱ በሀገሪቱ ላይ አንጻራዊ ሰላም ተገኝቷል ብለዋል። ባለፉት ሰባት ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው፣ የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቀ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም? ይህ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት ሁለት ሶስት ቀናት ብቻ ከሰባ በላይ ሰዎች በሰላማዊ መንገድ ገብተዋል፣ ሁለት ሶስት ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። በኢትዮጵያ ነጻነትና ዲሞክራሲን የማስተዳደር ችግር መኖሩንም ተናግረዋል። መንግስት ሁልጊዜም ችግሮችን በድርድር ለመፍታት ዝግጁ መሆኑንም አስታውቀዋል። ሆኖም የፕሪቶሪያው ስምምነት ለብዙዎች ሰላምን የሰጠ መሆኑንም ጠቅላይ ሚኒስትሩ ገልጸዋል።